አድማሽ ተመለካቾች፣ ጤና ይስጥልኝ፣ እንደምን አረፈዳችሁ። በሁለተኛ የዜና ወጃችን አሁን ሊደመጡ የሚገባቸውን ሰበርና አበይ ዜናዎች ይዤ ቀርብ ያለው አርእስቶቹን በማስቀደም ጀምራለሁ። በጦሩ ገበሬ በወታደራዊ አዛዡ በአርበኛ ሻለቃ ዝናቡ ልንገረው የሚመራው የጎጅ አንፋነውም አገዛዙ ከሩቆ ሆኖ የፈሪ ዱላውን ንጹሐን ላይ የሚያሳርፍበትን ዙ 23 ወንጫፊ ምከባደ መሰሪያ የፋኖ ኃይሎች አደባ አይተውታል። አሁን በዚህ ሰዓት በጎጃም የፋኖ ኃይሎች ከአገዛዙ ጦር ጋር ጉሩምቦ ለጉሩምቦም ተናንቀዋል። በጎጃም ከባድ ውጊያም እየተደረገ ነው። በዝርዝር እንመለከተዋለን። በማዕከላዊ ጎንደር ዞን በአምስት ግንባሮች በተደረገ ከባድ ውጊያም አገዛዙ መራር የሆነ ሽንፈትን መከናነቡም ተገለጸ። በጎንደር ዙሪያ ወረዳም ደንቀዛና ደንጎላም በተባሉ ቀበሌዎች በወገራ ወረዳና ደርጋጅ በተባለ አካባቢ አካባቢዎች እንዲሆን በምዕራብ በለሳ ወረዳ ኮዛቦ የተባለ ቦታ ጨምሮ በድምሩ በአምስት ግንባሮች ላይ ነው ከባድ ትንቅንቅ የተደረገው። በዚህ ግንባር አገዛዙ የደረሰበትን ሽንፈት በመመልከት ጀኔራሎቹም ግምገማ የተቀመጡ ሲሆን፣ በዚህም ግምገማው ላይ ጣት መጠቋቆም በመጀመሩም በወታደራዊ የጦር መኮንኖቹና በከፍተኛ አዛዦቹ መካከል ከፍተኛ ግጭት ተቀስቅሶም መሳሪያም እስከመማዘዝ ደርሰው እንደነበረ ነው የተነገረው። በዝርዝር ዝርዝር መረጃውን ይዘነዋል፣ እናስደምጣችኋለን። የዶክተሮች የመጨረሻ ቀን አመፅን በአዲስ አበባ ተጧጡፏል። አገዛዙ የሪፐብሊካን ጋርድን አሰማርቶም ዶክተሮችን እያሰረናም እየደበደበ ነው። መረጃው በዝርዝር ወደ እናንተ ይቀርባል። ደብረ ጽዮን ገብረ ሚካኤል ነገ ህወሓት ከምርጫ ቦርድ ሊሰረዝ መሆኑን ተከትሎ ምንም አታመጡም አይነት መግለጫ ሰጥተዋል። በሌላ በኩል የኢሳያስ አፈወርቄም አነጋጋሪ ድርጊትም ዓለምን እያነጋገረ ነው በዝርዝር ዝርዝር የምንመለከታቸው አበይት ጉዳዮቻችን ናቸው። በኦሮሚያ የሽመልስ አብዲሳ መንግስት የሚፈጸመው በደልም ቀጥሏል፣ እንዳስሰዋለን እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾቹ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጅ ጎጆዎች ድል ለጀግኖቹም፣ እንዲሁም ማሳብ አስተያየታችሁ እንድትሰጡም እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ራብን ብለው የወጡ ዶክተሮች ላይ ሪፐብሊካን ጋርድ ታዘዘባቸው። ሐኪሞች እየታሰሩ ነው። የጠገቡ የብልጽግና ካድሬዎችና አክቲቪስቶች ደግሞ የራሳችሁ ጉዳይ ከፓኪስታን ሐኪም አምጥተን እንቀጥራለን፣ እናንተ አታስፈልጉንም፣ እንደውም የሰልፍ የምትወጡ ከሆነ አድማ የምታደርጉ ከሆነ እንደውም የሕክምና ወረቀታችሁንም እንቀማችኋለን ሲሉም መዛታቸውም ተነግረዋል። ሐኪሞች ደሞዝ መርልን የመኖሪያ ቤት እንድናገኝ ይመቻችልን ሰባት ዓመት አንገታችንን ደፍተን ተምረናል። ከሰው በታች ሆነናል። የሚመጥነንን ደሞዝ ይከፈለን ብለው ከጠየቁም ሰንበት ብለዋል። ብልጽግናም ነገሩን በቸልተኝነት አልፎታል። አንድ ሰሞን ተንጫጭተው ይተውታል ብሎም ዝም ብሏል። ሐኪሞች ድምፃችን የማይሰማ ከሆነና መፍትሄ የማይሰጠን ከሆነም ዛሬ የመጨረሻ ሰልፋችን ነው። ከዚህ በኋላም አድማ እናደርጋለን ብለዋል። ብልጽግናም ነገ ነገሩን ከጽንፈኝነት ጋር በማስተሳሰር ጽንፈኛ ኃይሎች በሐኪሞች ጥያቄ ተከልለው ፍላጎታቸውን ለማሳካት እየሰሩ ነው ሲል ይናገራል። ሐኪሞች የጽንፈኛ መጠቀሚያም አትሆኑ ሲልም የእምዬን ለአብ እየሰጥቷል። ይህ የብልጽግና የሐሰብ ፕሮፓጋንዳም እርምጃ ለመውሰድ መሰናዳቱን ያመላክታል ተብሏል። አሁን ላይ ዶክተሮች እየታሰሩ ነው። በአርባ ምንጭ ሶስት ዶክተሮችም ታስረዋል። በአዲስ አበባም በርካታ ሐኪሞች እየታሰሩ ይገኛሉ። ድብደባ ሰባም እየተፈጸመባቸው ነው። ሐኪሞች የበለጠ ጥያቄያቸውን ካላጠነከሩ በስተቀር የበለጠ ጣጣ ውስጥ እየገቡ ነው። ስለዚህ ትግላቸውን ሊያጠናክሩም ይገባል። የብልጽግና አገዛዝ በሐኪሞች ላይ ድብደባውንም አጠናክሮ ቀጥለዋል። የሪፐብሊካን ጋርድና ፖሊሶች ሐኪሞችን እየደበደቡ ነው። በዛሬ ዕለት ብቻ በራስ ደስታ ሆስፒታል ስፔሻሊስት ሐኪሞች በኦህዴድ ፋሽስት ስርዓት በከፍተኛ ሁኔታም ተደብድበዋል። ስሙ ዶክተር ታዲዮስ መላኩ የተ የተባለ ከአንገት በላይ ስፔሻሊስት ሐኪም በጓሮ በኩል መዝገብ ቤት አካባቢ ራሱን እስኪስት ድረስ ደብድበውት ጥለውትም ሄደዋል። ሌላው የራስ ደስታ ሆስፒታል ነርስ ህይወት ታደሰ የተባለች የ35 ዓመት የጤና ባለሙያ የሁለት ልጆች እናት ቀኝ እጇን ተሰብራ ራሷን መሳቷም ተሰምተዋል። ሐኪሞች በብልጽግና ወታደሮች እየተደበደቡ ነው። ጤና ሚኒስትር ዛሬ በሰጠው ማስጠንቀቂያ ደግሞ ሐኪሞች አድማ የሚያደርጉ ከሆነ የሀኪምነት ፍቃድ እነጥቃል ይሰራለሁ ብለዋል። የትምህርት ማስረጃቸውንም እንሰርዛለን ሲል በሐኪሞች ላይ ዝተዋል። አንዳንድ የብልጽግና ሚዲያዎች ደግሞ ኢትዮጵያውያን ሐኪሞችን ትተን ከባንግላዴሽ፣ ከፓኪስታን፣ ከህንድ፣ ከኩባም ማምጣት አለብንም እያሉ ነው። በወር 60 ዶላር የሚከፈለው ዶክተር ከሌላ ሀገር ማምጣት ይቻላል ወይ የሚለውም ጥያቄ ነው። የብልጽግናው መንግስትን ባዩ ጤና ባለሙያዎች ስራ ካቆሙ ከውጭ ሀገር ብዙ ዶክተሮችን አስገብቼም አሰራለሁ ያለው ብለዋል። በ50 እና በ60 ዶላር በታች የሚሰራ የውጭ ጤና ባለሙያ ካለም ቶሎ ማስታወቂያ አውጥቶ ማሰራት ይጠቅማል። እንዴት ያለ ኋላ ቀሮችና ማሰብ የተሳናቸው የኢትዮጵያ መንግስት እንደሆኑም ማሳያ ነውም ተብሏል። ምን አይነት የአእምሮ ጨቅላዎች ናቸው የሚለውም አጠያያቂ ሆኗል። ከዚህ ጋር በተያዘ ትዝብቱን የሰጠን አንድ ሰውም የዘጠና ስፔሻሊስት ሐኪሞች ደሞዝ ለእኔ የምትከፍለኝ ድሃዋ አፍሪካዊት ሀገር ይገባልሽ? ሲልም ከዚህ ጋር በተያዘም ዶክተር አብዮት እንዲህ ብሎም ትዝብቱን ያጋራል። ብዙ ባይመቸኝም አንዳንዴም የመንግስት ጥሩምባ ሚዲያዎችን እሰማለሁ። እናም ካድሬዎቹ ከአፍሪካ ግንባር ቀደም ግዙፍ ኢኮኖሚም እያስመዘገብን ነው ይላሉ። የሚገርመው ነገር ግን እኔ የምኖርባት የአፍሪካ ሀገር በዓለም ላይ በጣም ድሀ ከሚባሉት ናት። ነገር ግን እኔ እዚህ በወር የማገኘው ደሞዝ ወደ ኢትዮጵያ በወስደው ዘጠና ለሚሆኑ በእኔ የትምህርት ደረጃ ላሉ የስፔሻሊስት ሀኪሞ የወር ደሞዝ መክፈል ይችላል። አስቡት፣ እኔ የምኖርባት ድሃ ሀገር ለእኔ የምትከፍለኝ ደሞዝ ዘጠና ለሚሆኑ የኢትዮጵያ ስፔሻሊስቶች ይበቃል ማለት ነው። ይህ አሳፋሪ ነው። እንደዚህ በጭንቀት የሚኖሩ የጤና ባለሙያም ጋር ሄዶም መታከም ራሱ ከባድ ነው። እነሱ ሳይበሉ የሚያገለግሉት መልአክ አይደሉም። በእርግጥ ያልታጠበ ቁርጥ ስጋም በየቀኑ እየበላም ለተቅማጥ በየጊዜው ባንኮክ ሪፈር አድርጉልኝ እያለም አዛ ለሚያደርገው ካድሬ የሕክምና ጥራት ምኑም አይደለም። ሳይቃጠል በቅጠል ነውና እንዳሉም አስቸኳይ መፍትሄ ስጧቸው ሲልም ይህ ዶክተር ትዝብቱን አጋርቶናል። ነገር ግን ብልጽግና ለዶክተሮቹ ምላሽ ከመስጠት ይልቅ ዶክተሮቹን መደብደብ መርጧል። ወደ ሌላኛው ዘገባ አልፋለሁ። ህወሓት ምንም አታመጡም ብለዋል። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀውም መባል ከተጀመረ ነው ሲሉም አቶ ደብረጽዮን ገብረ ሚካኤል ተናገሩ። ምርጫ ቦርድ ለህወሓት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ነገ ያበቃል። የፕሪቶሪያውን የሰላም ስምምነት የፈረምነውም ሆነም ጊዜያዊ አስተዳደሩን ያቋቋ ተቋም ነው። በምርጫ ቦርድ እውቅና ወይንም ሰርተፍ ትኬት ባለመሆኑም ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉም የህዋት ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያው ስምምነት አናውቀ መባል ሲጀምር ነው ሲሉም አቶ ደብረጽዮን ገብረ ሚካኤል አስጠንቅቀዋል። የፕሪቶሪያው ስምምነት የፈረም ነው ምርጫ ቦርድ ሰርተፍ ትኬት ስለሰጠን አይደለም። በምርጫ ቦርድ ሰርተፍ ማስጌጥ ያቋቋም ነው ጊዜያዊ አስተዳደርም የለም። በምርጫ ቦርድ ሰርተፍ ትኬት የሚሆን ወረቀት የተሰራ ስራ የለንም ሲሎም ደብረጽዮነ ተደምጠዋል። በእኛ በኩል በግንቦታ ምስት ምክንያት ከፕሪቶሪያው ስምምነት ጋር በተያዘም የሚቋረጥ ነገር የለም፣ እንደስከ ዛሬው ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ይቀጥላል ሲሎም አስታውቀዋል። ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመ ጠለያ አንቆይም ከእናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል የተፈናቂዎችን ውሳኔ የተፈናቂዎችን ውሳኔ እየገፋ መጥቷል ሲሉ ገልጸዋል። እኛም ይህንን የተፈናቂዎች ውሳኔ እናስፈጽማለን ከእነሱ ጎን እንቆማለንም ብለዋል። አቶ ደብረ ጽዮን ገብረ ሚካኤል ጦራቸውን ሊጠቀሙም እያሰቡ ይመስላሉ በዚህ ንግግራቸው። ይህ በእንዲህ እንዳለም የኤርትራው ፕሬዚዳንት አነጋጋሪ ውሳኔም በዓለም ዘንድ እያነጋገረ ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የውጭ ተጽዕኖና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎች በይፋ ማገዳቸውን ያገኘውት መረጃም ያመለክታል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የአሜሪካን የምግብ ተራድኦ ድርጅትንም ሪፖርት ውድቅ አድርጋለች። የዩኤስ ጀኔራል ማይክል እንዲሁም ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት ሀገሪቱን ለቀው እንዲወጡም መጠየቃቸው ነው የተዘገበው። ይህ የኤርትራ ውሳኔ በዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በተለይ የአሜሪካው ጀነራል ማይክል ኤርትራን ለቀው እንዲወጡ መጠየቋን ትልቅ አጀንዳ ሆኗል። አሁን በቀጥታ ከአማራ ክልል ወዳገኛቸው ሰበር ዜናዎች አልፋለሁ። በዛሬው ዕለት ብልጽግና መዋቅር አምስት ሚሊሻ አባላት ከጁቤና የላም ገጅ ቀጠና ከድተው የአማራ ፋኖ ብሔራዊ ኃይል ሀዲስ አለማየሁ ሰባተኛ ክፍለ ጦር አብራጃ ትብርጌድን ተቀላቅለዋል ሲሉም የአማራ ፋኖ ብሔራዊ ኃይል አፋጎም ዘመቻ መምሪያም ኃላፊም መቶ አለቃ አበበ ሰው መሆን ለሚዲያችን በላኩት መልእክትም ገልጸዋል። በዛሬው ዕለት የፋኖ ኃይሎችን የተቀላቀሉትንም በምስሉ ላይ መመልከት ትችላላችሁ። ይህ በእንዲህ እንዳለ በጎጃም ውጊያው ቀጥለዋል። ጎጃም ላይ ዛሬ በነበረው ከባድ ውጊያ በወታደራዊ አዛዡ በአርበኛ ሻለቃ ዝናቡ ልንገረው የሚመራው የጎጃም ፋኖም አገዛዙ ከሩቅ ሆኖ የፈሪዱላውን ንጹሐን ላይ የሚያሳርፍበትን ዙሃ ሦስተውን ጫፊም ከባድ መሳሪያ የፋኑ የፋኖ ኃይሎች አደባይተውታል። እስካሁን ባልተጠናቀቀ ከባድ ውጊያ የፋኑ ኃይሎች የበላይነት ወስደው የአገዛዙን ጦር ድባቅ እየመቱት ነው። የውጊያ አካባቢውና የውጊያ ውጤቶችን ከውጊያው መጠናቀቅ በኋላ የምንገልጽ ይሆናል። ይህ በእንዲህ እንዳለ በሌሎች ግንባሮችም ውጊያው ቀጥሏል። ከዚህ ጋር በተያያዘ በአውደ ውጊያ የሚገኘው ባልደረባዬ የግንባር መረጃዎችንና በአማራ ክልል እየተካሄዱ ያሉትን ሁነቶ ምንጮች በተመለከተ ያጠናከረው ዘገባ አለ፣ አድምጠ ነው እንመለስ። የአማራ ተወላጆችን በመግደል ስልጣና መንበሩ የሚጸና የሚመስለው አቶ ሽመልስ አብድሳም ዛሬም በአማራ ተወላጆች ላይ የተቀናጀ ጥቃት መክፈቱ ተሰምቷል። በጓዚዮንና በአካባቢው በሚኖሩ የአማራ ተወላጆች ላይ ካለፉት ሁለት ቀናት ጀምሮ በጫካ የሚገኙት የኦነግሸኒ አባላትና የክልሉ አድማብተን አባላት በተቀናጀ ሁኔታ በከባድ መሳሪያ ታግዘው ጥቃት ከፍተዋል። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ወረዳ ግርሚ ጎባ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ቁጥራቸው በውል የታወቀም 14 የአማራ ተወላጆች መገደላቸውን የዓይን እማኞች ለመረብ ሚዲያ ተናግረዋል። ጥቃቱ የተከፈተው ግንቦት ሁለት ለግንቦት 3 2017 ዓ ም አጥቢያ ሌሊት ላይ ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለዋል። በርካቶችም ሀብት ንብረታቸው መውደሙን መረብ ሚዲያም ያነጋገራቸው ሕይወታቸውን ለማትረፍ ሽሽት ላይ የሚገኙ ነዋሪዎች ተናግረዋል። እኔ ያለሁበት የተፈጠረበት ቀበሌ እኛ ቀበሌ ነው። ግርሚ ጎባ ይባላል ቀበሌ። ማን ግርሚ ግርሚ ጎባ ይባላል ቀበሌ እና ገሚጎባ ልዩ ቦታው አጋምሳ ትባላለች። በቃ የትናንትና እንትኑ ጉዳቱ የደረሰበት ቦታ አጋምሳ ነው የሚባለው። እንግዲህ የጀመረው በሁለት ግንቦት ሁለት ቀን ማለት ነው የጀመረው እና ለሊት ዘጠኝ ሰዓት አካባቢ ነው ግንቦት ሁለት ለሶስት ነው ግንቦት ሁለት ለሶስት ሰዓት አጥቢያ ማለት ነው። እና እንደዛ ጀመሩ በቃ ያለውን ነገር ምንም የተረፈ ቤትም ምንም ቀጣ እንዳልሆነ ነው። ንብረትማ ምን ይሄ ነው የሚባል ነገር እኮ የለም። በቃ አሁን ምንም ቤት ንብረት የሚኖረው እኮ ያው እንግዲህ ባንክ ያልሆነ ነገር ከሆነ በስተቀር ምንም የተረፈ ነገር እንደሌለ ነው። በጥቃቱ ውስጥ እስከ አሁን ሕጻናትና አቅማ ደካሞችን ጨምሮ ቁጥራቸው በሁሉ የታወቀ አስራ አራት ንጹሐኖች ተገድለዋል የሚሉት ነዋሪዎቹም ሲሸሹ የተገደሉ እንዳሉም ጠቁመው አስክሬናቸውን ማንሳት እንዳልተቻለ ተናግረዋል ምን ያህል ሰዎች ሙተዋል እስካሁን በቁጥር የታወቀም ያው ሰዎች የተገኙ ሰዎች ትክክለኛ ገብር ላይ ስነ ስርዓት እንትን ያለባ አስራ አራት ሰዎች ናቸው ከዛው ግን በተረፈ በገደል በሳት የሞተ በቃ ብዙ ሰው አለ ያልተገኙም ምክንያቱም ቀባሪም አንሺም ሰው የለም እና በሰዓቱ እስካሁን ድረስ ምንም የደረሰ ሀይልም ምንም የለም በ ሀይል አይደለም የደረሰ እዛ አካባቢ የደረሰ ሀይል የለም አዎ ምንም የለም ከጥቃቱ ነፍሳቸውን ለማትረፍ ሲሸሹ ከነበሩት መካከል በርካታዎች በገደል ወድቀው ህይወታቸው አልፏል አስክሬናቸውንም ማንሳት አልተቻለም፣ መንደራችንም በእሳት እየጋየ ነው ሲሉ ከምር ሚዲያ ጋር በነበራቸው ቆይታ የገለጹት ነዋሪዎቹ አሁንም የተረፍነውን እንዳይጨርሱን ራሳችንን ደብቀን ነው ያለ ነው ብለዋል። ያው እንግዲህ ማህበረሰቡ የዛን ሁለት ማታ ጀምሮ ግማሹም በገደል ስንት የማውቃቸው ወንድሞች የራሱ የሞጡ ልጆች አሉ። ግን ከዛ በተረፈ እስካሁን ድረስ በቃ ማህበረሰቡ በመሸሽ ላይ ነው ያሉት ነዋሪዎቹ አክለውም ጥቃቱን የከፈቱብን የክልሉ ጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው መከላከያ ሰራዊቱም በአካባቢው ቢኖርም ነገር ግን ሊታደገን አልቻለም ያሉ ሲሆን መከላከያ ሰራዊትና ፌደራል ፖሊስ ፈጥኖ የሚደርሱት የነቁ አማራዎችን ለማፈን ብቻ ሲሆን ነው ብለዋል። ትክክለኛው ምን ወነግ ነው ያው ሻሚ የሚባለው ነው። ግን እንግዲህ ከበፊትም ጀምሮ ያለው ነው የዘር ማጥፋት እየተካሄደበት እኮ በትክክለኛ ማንም ያወቀው እኮ ነው። ምክንያቱም አንደኛ በእኛ

የእኛ ተነስተው እነሱን በሚያጠቁበት ሰዓት ነው እ ወደኛ ሊያዘምት የሚችለው እስካሁን ህጻናትና አቅመ ደካሞችን ጨምሮ አስራ አራት ሰዎች ተገድለውብናል መኖሪያ ቤታችንን በእሳት እየጋየ ነው ህይወታችንን ለማትረፍ ወደ ጫካ ብንሸሽን በጫካ ያሉት የሆነ ግሸን የታጣቂዎች ይገድሉናል እዚህም መቀመጥ አንችልም ያሉት ነዋሪዎቹ እባካችሁ የቀረነውን ታደጉን ሲሉ ለሚመለከተው አካል ተማጽኖ አቅርበዋል የተከበራችሁ የመረ ቤተሰቦች ወደ ሌላኛው መረጃችን አለፍን በማዕከላዊ ጎንደር በአምስት ግንባሮች በተደረገ ውጊያ ገዢው ቡድን መራር የሆነ ሽንፈትን መከናነቡ ተነገረም። በማዕከላዊ ጎንደር ዞን ትላንት ግንቦት 3 2017 ዓ ም ውለውን በጎንደር ዙሪያ ወረዳ ደንቀዝና ደጎላ በተባሉ ቀበሌዎች፣ ወገራ ወረዳ ብራና ደርጋጅ በተባሉ አካባቢዎች እንዲሁም ምዕራብ በለሳ ወረዳ ኮዛቦ የተባለ አካባቢን ጨምሮ በድምሩ በአምስት ግንባሮች ላይ ከባድ አውደ ውጊያ ሲካሄድ ውሏል። አገዛዙ በአካባቢው የኔትወርክ አገልግሎት በማቋረጥ በርካታ ቁጥር ያላቸው ወታደሮቹን ከበለሳም፣ ከወገራ፣ ከጎንደር ከተማ ከደጎማ ማክሰኝትና ጠዳ ዙሪያ አሰባስቦ ይዞ በከባድ መሳሪያ የታገዘ ውጊያ የከፈተ ቢሆንም ነገር ግን ከባድ ኪሳራን አስተናግዶ ሙትና ቁስለኛውን ሳያነሳ ፈርጥጧል ተብሏል። በዚህ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ፣ በርካቶች ደግሞ ቆስለው በፒክአፕና በአምቡላንስ እየተጫኑ ለሕክምና ወደ ጎንደርና ማክሰኝት ከተማ ሲጋዙ መዋላቸውን መረብ ሚዲያም ከፋኖዎችና ከአካባቢው ነዋሪዎች ያገኘው መረጃ ያመላክታል። በአገዛዙ ወታደሮች ላይ ይህንን ያክል ኪሳራ ያደረሱት የአምራ ፋኖ ብሔራዊ ኃይል በጎንደር ጎንደር የበጋሻው ክፍለ ጦር ስር የሚገኙት ቴዎድሮስ ብርጌድ ጎንደርና አጥናፍ ብርጌድ መሆናቸው ታውቋል። ትላንት ሎም በአምስት ግንባሮች በተደረገ ወደ ውጊያም በአገዛዙ ላይ ከባድ የሆነ የሰብአዊና ቁሳዊ ውድመት ሲደርስ፣ ነገር ግን ከወደ ፋኖ በኩል የተመዘገበ አንዳች ጉዳት አለመኖሩን መረብ ሚዲያም ከክፍለ ጦር ኮሚኒኬሽን ቢሮ ያገኘው መረጃ ያመለክታል። ከውጊያ በኋላ አመሻሹን ጎንደር ከተማ የሚገኘው የአገዛዙ ጦር መምሪያ ካምፕ ውስጥ እርስ በርስ ግጭት ተፈጥሮ የነበረ ሲሆን በዚህም ቀላል የማይባሉ ወታደራዊ የጦር መኮንኖችን ጨምሮ የሰራዊቱ አባላት ተጎድተው ወደ ሆስፒታል መወሰዳቸው ታውቋል። የእርስ በርስ ግጭቱ ምክንያት በአምስት ግንባሮች ወደ ውጊያ ስንገባ ኔትወርክ አጥፍተን በሌሊት ተጉዘን ነው፣ ስለዚህ መረጃ እንዴት በጠላት እጅ ሊገባ ይችላል? በሚል ምሽቱን በተካሄደ ግምገማ ላይ የእርስ በእርስ ጣት መጠቋቆም በመጀመሩ ነው ተብሏል። በመጨረሻም ልዩ የምርመራ ዘገባ እናጋራችሁ እና ብቃ ጫንጮ ላይ የከተሙ ሩጴ ሎላ የተባሉ የኦሮሚያ ልዩ ኃይል አባላት አነጋጋሪ ድርጊት ላይ ምርመራ አድርገናል። ከአዲስ አበባ አርባ ኪሎ ሜትር ገደማ ርቀት ላይ የምትገኘው የጫንጮ ከተማ ከቅርብ ዓመታት ወዲህ ሰላም ርቀዋታል። ተስማሚ አየርና መልካ ገጽ ምድር ያላት የኦሮሚያ ክልሏ ጫንጮ በኦሮሚያ ነጻነት ሰራዊት መንግስት፣ ኦነግ ሸኔ የሚለው እናም በመንግስት ኃይሎች መካከል የሚደረገው ግጭት ምክንያት ጸጥታዋም ደፍርሷል። ታዲያ በከተማዋ ተወልደው ያደጉትም ይሆን ከሌላ ቦታ ወደ ከተማዋ ሄደው የሚኖሩ ነዋሪዎች ከቅርብ ወራት ወዲህ ሩጴሎላም በተባለው የኦሮሚያ ልዩ ኃይል አባላት አበሳቸውን እያዩ እንደሆነም ሚዲያችን ባደረገው ክትትል ደርሶበታል። የምኖረውም ተወልጄ ያደግኩትም እዚሁ ጫንጮ ከተማ ነው፣ ለስራም የተሰማራሁት በሞባይል ሽያጭ ላይ ነው የሚለው አንድ ስሙ እንዳይጠቀስ የጠየቀ ነዋሪም ሰሞኑን የመከላከያ ሰራዊት አባላት ከተማ ተዘቀው ወደ ሌላ ቦታ መንቀሳቀሳቸውን ተከትሎ እነዚህ ሩጴ ሎላ የተባሉት የመንግስት ኃይሎች የጫንጮ ነዋሪም እያሰቃዩት እንደሆነም ይናገራል። እኔ ላይ የደረሰውን ለመናገር አንድ ቀን ሶስት ሆነው መጡናም ብራም ጣሉኝ፣ ካሸለኝም ስላቸው ካዝና ውስጥ እንዴት ይጠፋል እናየዋለን ሲሉኝ ሲቆጡም፣ የእቁ ብር ነው ስል አንዱ በጥፊ መታኝና ሶስት ሺም አርጋለኝ ሰጠኋቸውም። የሆነውን ለጓደኞቼ ስናገር እኔንም እኔንም አራት ሺህ ብር ምናምን ወሰዱብኝ አሉኝ፣ በማለት ሁኔታውንም ያስረዳል። ይህንን ተከትሎ የጫንጮ ከተማ የፀጥታ ኃላፊ ጋር ሄደው ሲያመለክቱ ከአቅማችን በላይ ነው፣ የእኛም ፖሊስ ራሱ ደብድበዋል፣ ዝም በሉ በቃ፣ ብሎ ምላሽ እንደሰጣቸውም አክሎ ተናግረዋል። ሚዲያችን ያሰባሰበው መረጃ እንደሚጠቁመው ሩጴሎላ የተባሉት ልዩ ኃይሎች እኛ ባንኖር ማንም ይዘርፋችሁ ነበር በማለት ሆቴሎች ውስጥ እየበሉም እና ጠጡ ሳይከፍሉም ይወጣሉ። በየግለሰቦች ቤት እያንኳኩ ገንዘብ አስገድደው ይወስዳሉ። ከትንንሽ ሱቆች ጀምሮ ያሉትን የፈለጉትን ዕቃም በግድ ይቀበላሉ። ሌላኛው ምንጫችን ደግሞ የደረሰበትን ሲያስረዳ ከቀና በፊት ምሽት 12 ሰዓት ገደማ ላይ መጡና እቃ ግዛኛ አሉኝ። እኛ አዲስ እቃ እንጂ አሮጌ ስለማንይዝ አሮጌ አንገዛም ብለን ምላሽ ሰጠን፣ ሄዱ። ወዲያው ልዩ ኃይሎቹም አንዳንድ ቤቶች እየዞሩም ንብረት እየወሰዱ ነው የሚል ወሬ ስንሰማ፣ በፍጥነት ውድ ውድ እቃዎችን ደበቅን። እንደፈራሁት ከሰላሳ ደቂቃ በኋላም የሱቅ ባለቤት ማን ነው ብለው መጡ። አቤት ስል የ21 ሺህ ብር ግምት ያለው እቃም አነሱም፣ እምቢ ስል በሰደፍ መታኝ፣ ብሎም እየደረሰበትንም አስረድቶናል። አንድ ስሜ አይጠቀስ ያሉ የከተማዋ አመራር ሆቴሎቹ ሁሉ የገባቸው ናቸው ያሉትን ያደርጋሉ። ሌላ ሰው መንገድ እያስቆሙም እስከ 8 ሺህ ብር እንደሚቀበሉም እንሰማለን። አይደለም ብለውም ተናግረዋል። ተወልጄ ባደግኩበት ተመርቄም የተወሰነ ዓመት የመንግስት ቢሮም በሰራውበት ከተማ እንዲካረጉኝ ሌላውማ ፈርቶ ዝም ብሎ ነው ያለው የሚለው ባለሱቆም መከላከያ ከወጣ በኋላ የፈለጉትን ቢያደርጉም ማንም እንደማይናገራቸውም ተናግረዋል። በዚህ ዙሪያ ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት የተደረገው ተደጋጋሚ ሙከራም አልተሳካም። አድማጭ ተመልካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማኝ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ። እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማኝ።